አንድ ሞተር ሳይክል የሌለው ሰውዬ ሌክሰስ ካር ቢመኝ ይህ መጎምጀት ነው። ቤት ኪራይ ተከራይቶ የሚኖር ሰውዬ ፕላስፖርት ቢመኝ መጎምጀት መጎምጀት ነው። ስለዚህ የሌለን አብዝቶ ከመጎምጀት መጠንቀቅ አለብን። ይሄ ሁሉ እግዚአብሔር መንግሥት ሊያወርስ የሚችል አይደለም ብሎን የተናገረው ቃሉን በደንብ አድርጋችሁ ስሙኝ። በውጭ የምትከታተሉ በዚህ ውስጥ ያላችሁ በተለይ በመ በሶሻል ሚዲያው ላይ ያላችሁ በክርስቶስ የምትነግዱ ነጋዴዎች ሁሉ ልብ ብላችሁ ስሙ። ኢየሱስ ምንድን ነው ብሎ የሚያስተምረው? ከህዝቡ ሁሉ አንድ ሰው መምህር ሆይ ርስቱን ከእኔ ጋር እንዲካፈል ለወንድሜ ንገረው አለው። ኢየሱስ መለሰ እርሱም አለው አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለም። እና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ይህ ዋናው ርዕስ ነው። መነሻው ይህ ነው። ምሳሌ ይቀጥላል። ወደ ምሳሌው ሳልሄድ ግን እዚህ ላይ አንድ ነገር ተናግሬ የለም። በዚህ ዘመን በየቦታው የምናየው በየአዳራሹ የምንሰማው በየምሽቱ ሶሻል ሚዲያ የምንሰማው ሀብት፣ ገንዘብ፣ ብልጽግና ብቻ ነው። ኢየሱስ ክርስቶስ ሲሰበክ ኢየሱስ ክርስቶስ ሲነገር ሰማ። የኢየሱስ ክርስቶስ ሐሳብ ትኩረት እዚህ ምድር ላይ ያለ ሀብት ንብረት አይደለም። ሀብት ሀብታም ሆነህ ድሃ ሆነህ ተቀምጠህ እንድትሞት አይደለም፣ ሰርተህ እንድትበላ። ወደ ታች ዝቅ ብሎ በሰማይ ያሉ አሞራዎችን በሰማይ ያሉ ቁራዎችን መጥት መስሎ ይናገራል። እግዚአብሔር ቁራዎችን ይመግባል። ቁራ ካንዱ ዛፍ ወደ አንዱ ዛፍ ሄዶ በመንገድ ላይ ባረፈበት ቦታ የዕለት ምድቡር እግዚአብሔር አይነሰው። እናንተ ደግሞ ከዚህ ትበልጣላችሁ የሚል መደምደሚያ ነው ያለው። መሃሉ ግን ኢየሱስ ክርስቶስ እያስተማረ ያለው ሰው በገንዘብ ብዛት የእግዚአብሔር መንግስት የሚወስድ አይደለም። አትጎምጁ፣ ከመጎምጀትም ሁሉ ተጠበቁ ብለዋል። ዛሬ ብዙ ክርስቲያን ወገኖቻችን ይሄ ቃል ሊገባቸው ኑሮ እየጎመጁ ዘለው ሰው ቤት ቢሄዱ እየጎመጁ ሃይማኖታቸውን የሚክዱ እየጎመጁ ወንጀል የሚፈጽሙ በገንዘብ እየጎመጁ ወገኖች ወገናቸውን የሚያርዱ የሚያሳርዱ በገንዘብ እየጎመጁ እውነትን የሚደብቁ በገንዘብ መጎብኘት የሰውን ገንዘብ የሚገፉ በሙስና ብቻ የሆነ ሳንቲም ሲለቀቅለት ለልጆቻችሁ የሆነ ነገር ስትገዙ አንድ ነገር በኮይን ስትጨምሩ ለትቻ እንደሚለቃት እንደ ማሽን የሰው ልጅ ገንዘብ ብቻ ሲጣልለት የሚለቅ የሚተው የሚሰራው ማለት ከገንዘብ ውጭ ግን እውነትን የማይሆናል እውነተው ግን ክርስትናው ግን የክርስቶስ ዓላማ ግን በገንዘብ ብዛት እግዚአብሔር መሆን አይቻልም። ስለዚህ ገንዘብ ኖረን አልኖረን ምንም ማለት አይደለም፣ ግን እንዲኖርም፣ እንዳትሰርቅ፣ እንዳትመኝ በተሰጠ ጉልበት ደግሞ መስራት አለብህ። ስትሰራ አብዝተ የምትስገመገብ ከሆነ የምትስገበገቢ ከሆነ እግዚአብሔርን ለውጠሽ እግዚአብሔርን ለውጠ የምትስገበገብ ከሆነ፣ እንዲህ ተብሎ ቁጥር 16 ላይ በምሳሌ ተጠቅሷል። እጅግ ፍሬ ያፈራችለት እርሻው ያፈራለት አንድ ባለጸጋ ነበረ። አንድ ባለጸጋ ሰው ነበረ፣ እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬ የማከማችበት ስፍራ አጥቻለሁና ምን አላደርግ ብሎ በልቡ አሰበ። እንግዲህ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ ጎተራ ከዚህ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም፣ አንቺ ነፍሴ፣ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበለሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ነፍስህን ከአንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ሰው እንዲህ ነው ይላል። ወገኖች፣ የክርስትናው መስፈርት ይሄ ነው። የወንጌሉ መስፈርት ይሄ ነው። የኢየሱስ ክርስቶስ ዓላማ ይሄ ነው። ኢየሱስ ይሄ ነው። ከዚህ ውጪ ያለ ኢየሱስ ኢየሱስ አይደለም፣ ሐሰተኛው ኢየሱስ ነው። ሐሰተኛ ኢየሱስ እንደሚኖር ደግሞ ሌላ ጥቅስ ልንገራችሁ። ሐሰተኛ ክርስቲያን፣ ሐሰተኛ አድማጭ እንዳትሆን እንደዚህ ሰውራ። ሐሰተኛ አድማጭ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወንጌል የማይሰሙ ወንጌል ሲሰበክ የሚያንቀሸቅሻቸው እንቅልፍ የሚይዛቸው ይዛቸው ወንጌል ጠል የሆነ ነገር ሲከሰል ቤተ ክርስቲያን ተዋልደው የሚያቅላሉ የሚሳደቡ ለወንጌል ቦታ የሌላቸው የተቆለፉ አእምሯቸውን ቆልፈው ይኖሩና መጨረሻ ላይ ጎምጅተው ወደ ሌላ ቦታ ሲሄዱ እዛ ቦታ ወንጌል አይሰበክም። ኢየሱስ ሱስ መቼ ሰማ መቼ ሰማሹ መቼ ሰማኸው? ለመተቸት እኮ ማወቅ ያስፈልጋል። ለመተቸት እኮ ማወቅ ያስፈልጋል። ስለዚህ የኢየሱስ ክርስቶስ ዓላማ ገንዘብ ሳይሆን ነፍስ ነው። ነፍስን ደግሞ የሰው ልጆች እንዴት እንደሚኖሩ ደግሞ እግዚአብሔር እሱ ያውቃል። ስለዚህ ነፍስን ከሚቀስጡ ከሀሰተኞች ደግሞ መጠበቅ እንዳለባት ሀሰተኛ ኢየሱስ ሀሰተኛ ለልይ እንዳለ ደግሞ በወንጌል ላይ ተነግሯል። በማቴዎስ ወንጌል ምዕራፍ ሀያስ ሀያ አራት ቁጥር ሀያ ሶስት ላይ እንዲህ ይላል አትመኑ፣ ሀሰተኞች ክርስቶሶችና ሀሰተኞች ነቢያት ይነሳሉ። ሀሰተኞች ምኖችና ሀሰተኞች ክርስቶሶች ሀሰተኞች ክርስቶስ ማለት ምን ማለት ነው? ሀያ አራት ሰዓት ህዝቡን ሰብስቦ ሰብቶ እንዳይበላ ኢየሱስ ይባርካል ኢየሱስን ያርካል ከሰማይ ያወርድላል እያለ የውሸት ተስፋ የሚመግብ ይሄ ሀሰተኛ ኢየሱስ ነው። ኢየሱስ የገንዘብ ገንዘብ ለሚማረክ አይደለም ወደዚህ ምድር የመጣው ሰውን ነው ኢየሱስ ክርስቶስ የባረከው ነፍስ ይመግበዋል ያመጣው እሱ ነው። ስለዚህ ከሐሰተኛ ኢየሱሶችና ከሐሰተኛ ነቢያት ተጠበቁ ነው፣ ወገኖቹ። ዛሬ እያየን ያለን ምንድን ነው? እዚህ እኛ ስናዛችሁ አንድ ነገር አትታዘዙም። እዚህ ሲታ አንድ ሰው ሲያ ይታዘዙ። ሌላ ቤት ሄዱና ሳርጋን ሲለው ሳር ይግጣል። እባብላ ሲለው ማ ይበላል። ገንዘብ አምጣ ሲለው ገንዘቡ ይሰጣል። እና ተከባለል ሲለው ይንከባለላል። እዚህ ግን እኮ አንድ ነገር የማይሰማው ነው፣ ጠቢያን ነገር የማያደርገው ነው የበረከ ስራ ይሰራ ሲባል ሲሰጭ የሚውለው እኮ ነው። ስለዚህ አፍሪካውያን ኢትዮጵያውያን ከዚህ መጠንቀቅ አለባት። በዚህ ቤት ውስጥ የምንሰራው ለእግዚአብሔርና ለራሳችን መሆኑን የእግዚአብሔርን ስራ ስንሰራ እግዚአብሔር ለእኛ የሚሰራ መሆኑን ለእኛ ለእኛ ብቻ የምን ስግብግብነት ወተን ለእነሱ ለእግዚአብሔር ቤት እንድንል፣ እንደዛ ነው የቅዱሳን ባህሪ አደለከ ዋደለ ኤልያስ ዋደለ ሙሴ ለአንተ ለጓደኞቹ እግዚአብሔር ሰው ጴጥሮስ እንደዚያ ነው ያመለየው። ለኔ ለእኔ እንዲህ አይነት ክርስትና የለም። ስለዚህ ወገኖቻችን የቤተክርስቲያን ያስተምሮ ዓላማ ዋናው እውነቱን ማየት ነው። ትክክለኛውን ክርስቶስ መረዳት ነው። አንዳንድ ደግሞ ከትክክለኛው አስተሳሰብ የወጡ ትክክለኛውን አስተሳሰብ ማየት የተሳራቸው እንደዚሁ ገደብ ያላቸው በኛ ቤት ውስጥ ብዙ ሰዎች አሉ። አንድ ቦታ ላስተምርኬት እዚህ ይለኛል። የልጅነት የትኩስ አገልግሎት ህይወት ዛሬ አረጀ ባትሉ ወደዛው ነው ወደዛው ነው። ይሄ ያለ ቀሉ የአርሴ ማቀን ነው። እኔ ያስተማርኩ ስለ ኢየሱስ ክርስቶስ በኢየሱስ ክርስቶስ ተጋርዶ ክብር እንደሚገኝ ነው እና አንድ ሰው ሰውዬ ቆጥሮ ያስተማሩት ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ያድርጉት፣ ቆጥሮ ይህንን ያክል ስትናገር ስላር ሲማገር ሁለት ጊዜ ብቻ የተናገርከው ብሎ አስተያየት ሰጠኝ። በጣም ነው ወይ ማረሰው ነው። በጣም የሚያሳዝን ነው። ምን ያክል የመከነ አስተሳሰብ እንደሆነ እንዴ! ለኢየሱስ ክርስቶስ ለሁሉም ቅዱሳን እኮ ዋና ኢየሱስ ክርስቶስ ነው። እንዲህ አይነት የመከነ አስተሳሰብ ያልገባቸው ሰዎች እንዲህ አይነት ጭንቅላት ይዘው በእኛ ቤት ውስጥ ሆነው ኦርቶዶክስ ወክረው ሊከራከሩ ስህተት ነው። ሊከራከሩም አይችሉም። የቅዱስ የቅዱሳኑ አምላክ የቤተክርስቲያን ጉልላት የቤተክርስቲያን መሰረት ኢየሱስ ክርስቶስ ነው። የስል ዘኞውን ተስፋ ኢየሱስ ክርስቶስ ነው። ልምብላችሁ ስሙ ስለ ኢየሱስ ክርስቶስ ነው። በደስታ እልል እያሉ የዝን አንገታቸውን ለሰብ የሰጡ ስለዚህ የተሰየሙትን ሳይሆን ማስቀደም ያለብን የተሰየሙለትን ነው። ዓላማ አንድ ፕሮግራም ለምሳሌ ብትመሩ በአስተዳደር አስተምሮ አንድ ሰው ጉባኤ እየመራ ሁሉም ሰው ቢያሳትፍ፣ ያ የሚመራው ተመሪ በሙሉ እየተነሳ ትዝ ያለውን ቢናገር አጀንዳውን ማግኘት ይችላሉ። የዕለቱን አጀንዳ መቋጨት ይችላሉ። የዕለቱን አጀንዳ ማግኘት ይችላሉ ነጥቡን ማግኘት ይችላሉ። ስለዚህ ምን እናርጎ ነው መጎየት ያለበት? አጀንዳውን ጠብቆ ነው ነጥቡን ጠብቆ ነው። ስለዚህ ነጥባችን የእኛ ኢየሱስ ክርስቶስ ነው። ተዋሂዶ የተመሰረተችው በሱ ነው። ይህች ቤተ ክርስቲያን ተገቢ የሆነውን አገልግሎት ይዛ ነገር ግን ለሰዎች አልደረሰችም። ዛሬ የእኛ አድሮች እንዲህ መከራቸውን የሚመለከቱት እንዲሁም አንደኝ ባለፈ ምናለ

የተለላት ሰዎች ቢያዩም አይፈረድም። ነገር ግን ወንጀሉ እንዳይዳረስ የራሳችን ምን እንኳን ሰብከን ቤት ውስጥ ያለውን ሳንጨርስ ቀርተን ይኸው ዛሬ አጠገባችን ብዙዎች እየጠፉ ነው። ብዙዎች ቤት ሰርተው የተሳሳተ የስህተት ትምህርት ምስጢረ ስላሴን ፈትፍቶ የሚያስተምር የሚያስረዳ እውቀት እያለ ያለ ማስተማር የሰላ የተባ አስተዳደር ስለሌለ ሁሉም የሹመኛ ቅጥረኛ ስለሆን ሁላችንም የተሿሚ አጎብዳጆች ስለሆን ሁላችንም የፖለቲከኛ አጎብዳጆች ስለሆን ትክክለኛዋና መዳን የሚገኝበት የክርስቶስ አስተምህሮ ሳይገለጥ ቀርቶ ሰዎች በየ ሶስት ሺህ ዓመት አይደለም አንድ ዓመት አይደለም በየ ሀያ ዓመቱ ሀያ ጊዜ ራሳቸውን እየለዋወጡ መከራቸውን እያዩ እየተሰቃዩ ይኖራሉ። ለምን? እውነቱን ስላላገኙት። እውነቱን የያዘችው ኦርቶዶክስ ተዋሕዶ ቤተክርስቲያን ተብታ በርታ ስራን አስተማረች። ለምን አገራቸውን ለተለያየ ለግብረሰዶም አሳልፈው የሰጡ ለኤቲስት አሳልፈው የሰጡ ሰዎች እንደገና እነሱን እናድናለን ብለው ሄደው እያቀሟቸው፣ እያሸከሟቸው እየለበሷቸው ያለው የዚህን ሀገር የተሳሳተ ትምህርት ስለሆነ ያ የተሳሳተ ትምህርት ደግሞ ክርስቶስን እንዳያዩ በክርስቶስ ስም በጥላቻ እንዲታወሩ። አንድ ሰው ሲያምን ቤተሰቡን ሊያስተምር ይገባዋል እንጂ ለቤተሰቡ ጥላት መሆን የለበትም ነበረ። ትክክለኛው ኢየሱስ ለወደዛ ነው። ትክክለኛውን ከኢየሱስ ከነጮች የሚቀበሉ የሚቀበሉት ኢየሱስ እንደተቀበሉት በቤተስ ቤት ውስጥ ያለው ሰው በሙሉ ኦርቶዶክሳዊን ክርስቲያኑን ጠላት ሆኖ ይነሳበታል። እንዛ ነው በስላሴ የምታምነው ቤተክርስቲያን። ለምን? ዓላማው ቅኝ ግዛት ነው። ዘመናዊ አእምሮን አደንዞ ማስቀመጥ ነው። አንድ የሪዮቲንቶ የዚህ ማይኒንግ የሚሰራ ኢንጂነር አገኘሁና አፍሪካ ብሎም ኢትዮጵያ ተራራዎች ሁሉ ማይኒንግ ነበሩ። ግን እነሱን ያያቸው ሰው የለም። ምክንያቱም እዚህ ሀገር ወደ ኖርሱ አካባቢ ተራራው በሙሉ ተዝቆ የማያልቅ ነው። ማይኒንግ ስንል በእኔም ግንዛቤ የሚመስለኝ ወርቅና አልማዝ ነው የሚመስለኝ። ነገር ግን ብረት በሙሉ አጠቃላይ የምናየው ነገር በሙሉ ብረቱ፣ ሁሉ ነገር ከበሬት ነው የሚወጣው እሱ ለማውጣት እንዳልችል ኢየሱስ የሚመስል ኢየሱስ አምጥተው በየቤቱ ደፍተው በአዳራሽ ያጫጩ ሰው ምንም ሳይሰራ ሳይንቀሳቀስ ነገት ባንክ ተባርኮልህ ሚሊዮን ሆኖ ታገኘዋለህ እያስባለ እያደነዘዘ የኢየሱስ ክርስቶስ አስተምህሮ ሰርተ ጥረግረ ብላ በወዝ ብላ ሆኖ እያለ ነገር ግን ኢንጂነሩ ሁሉ ሳይቀር ይገርማቸዋል። እማውቀው ረዳት ፕሮፌሰር የጆሞ ዊትነስ ወትን ቴምፕሌት ተሸክሞ ሲዞር የነበረው ወዘናቶ መንገድ ለመንገድ ጣይ ልብሱንም ራሱን አገርጥቶት መንገድ ለመንገድ በጣይ ተሰቃይቶ ምንም ሳያልፍለት ሞት። ተመልከቱ፣ እንዴት አይነት እንዴት በምን ቃል ይገለጣል? የአጋንንት ትምህርት። መጽሐፍ ቅዱስ ራሱን ይናገራል። የአጋንንት ትምህርት ሙሉ ሙሉ በጠንቋይ ቤት የሚሰራው ስራ በሙሉ እዛ ውስጥ የሚሰራው እግዚአብሔር ሲመሰገን በጭብጨባ ነው። እንደዚህ እንደዚህ የሚያጎራ ጋኔን ነው። ጭብጨባውን አስቶ የሚያስጓራቸው የሆኑትን ሳይሆን ያልሆኑትን እንዲሆኑ የሚያደርግ ሀሰተኛ አስተምረ በምድራችን ላይ ሰጥቷል። በዚህ አስተምሮ ደግሞ ማደንዘዝ ስለሆነ ሰው እንዲደነዝዝ ድጋፍ ምንም ይደረግለታል። ለምን እንዳይነቃማ። በዚህ ምድር ላይ አሁን ድራግን መቆጣጠር አቅቶ ነው ሰው ድራግን፣ የተለያዩ ወጣቱ የሚደነዝዝበት ነገር ዝም ነው የሚባል። ለምን? እላይ ያሉ ሰዎች ስራቸውን ገንባቸው የሚሰሩ ሆን ተብሎ ሰዎችን የሚጎዳ ነገር ይሰራል። ሆን ተብሎ ሰዎችን የሚጠቅም ነገር የሚነገረው ኦርቶዶክሳዊ ቤተክርስቲያን ብቻ ነው ኦርቶዶክስ ኦርቶዶክሳዊ ቤተክርስቲያን ሁሉንም ከዚህ መጣ ከዛ መጣ ሳጥን፣ ሁሉንም የምታገለግል እሷ ነች። ነገር ግን በእሷ ሁሉ ውስጥ ገብተው በእሷ ሁሉ ውስጥ ስልጠና ስጥ ተሰጥቷቸው በዚህ ምድር ላይ ሀብት እያካበቱ ዲያቆኑን፣ የድጓውን መምህር ምንም የማያውቀው ከላዩ ላይ ተቀምጦ ቤተክርስቲያን ላገልግል ለዕለት የምበለው ምግብ ላግኝ ብሎ ሲጠይቅ ወደ ሦስት መቶ ሺህ ብር አምጣ እያለ እየገፈፈ ቤተክርስቲያኒቷን፣ በቤተክርስቲያኒቷ ላይ እጅግ የሰፋ ብልጽግና የሰፋ ሀብት ለማጋበስ ብዙ በውጭም በውስጥም ክፉ ስራ ተሰርቷል። ስለዚህ ሁላችንም አሁን ማለት እንፈልገው ወደ እውነተኛው ወደ ክርስቶስ እንመለስ። በሀብት ብዛት እለት የምትበላው ቤት ካለ ባለስታሉት

እግዚአብሔር የሌለው ባለጸግነት ሞትን ነው የሚያፋጥነው። ስለዚህ ይህን ሁሉ ያነሳው ከምን አንጻር ነው? ያ እግዚአብሔርን የማያውቀው ባለጸጋ ጎተራ ብልሼ ሌላ ጎተራ አሰራለሁ እያለ እያሰበ ነበረ። ነገር ግን ኢየሱስ ክርስቶስ ምን አለው? ይህ ሳትበላው ባላሰብክበት ሌሊት መልአኩ ይመጣል፣ ነፍስን ከሥጋ ይለያት አለ። ይሄ ነው የማይቀረው በክርስቶስን አግበሰበስ ድሃ አስለቀስ፣ በዳኝነትህ ፍርድ አጣመምክ። ሞት ግን የማይቀር ነው። ስለዚህ ምን ብለን እንጸልይ? ዛሬ በዕለቱ የተሰበከውን ምስባክ እንጸልየው። ምን ይላል? ተዘከር ዚሮ ከመ መሬት ንሕነ ወሰብእሰ ከመ ሣዕር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። ምን ማለት ነው? እግዚአብሔር ሆይ እኛ አፈርነንና አስበን ምነን ና አፈር ነው። ይህን ያክል መከራ የሚዘግ ከዛ ከዚህ ከእግዚአብሔር ሀሳብ ወጥቶ የእግዚአብሔር ቃል አጣሞ ይሄ ትክክል አይደለም እንዳይባል የተሳሳተ ወንጌል ተርጉሞ በየቦታው ሳውን መከራውን የሚያይ ሲለማ ሲናሙስ የሚያድረው አፈር ነው። አፈርነን ከዛሬ እድሜውን ቢሰጠን የዛሬ መቶ ዓመት ሁላችን በእንዲህ አይነት እዚህ ብንገናኝ ማን ቆሞ እየሄደ ማን እንዳለ እንደሆነ አናውቅም። ሁላችን ከመሬት በታች የዛሬ መቶ ዓመት ደረገጣችሁ ል ሸና ይሄ መቶ ዓመት ነው የሰጠዋል። የዛሬ መቶ ዓመት ሁላችን አንተርና ከመሬት በታች ነን። ዛሬ የያዙ ይልቀቁኝ የምንድለው ነገራችሁ በሙሉ ሁሉ ይቆማል። ነገር ግን በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። ዘላለማዊ ሕይወት እንዲኖራችሁ ዘላለማዊ ሕይወት እንዲኖረን ዘላለማዊውን አምላክ ክርስቶስን በቤቱ ታዛችሁት ታስዘ ነው እንድንኖር እግዚአብሔር ብርታቱን ይስጣል፣ ብርታቱን ይስጣችሁት። እንዲሁ ይህ ስናገር እኔ ከእናንተ የተለየ መልአክ ሆኜ እያሳቀፍኳቸው አይደለም። እውነትን ነው እየተናገርኩ ያለሁት። ማን ይናገረው? እግዚአብሔር ነው። ማን ይናገረው አታሎ በዚህ በዘመናት ብዙ የእግዚአብሔር ሰዎች እውነት ይናገራሉ፣ ግን አሰተኛዎች በሚበዙበት ጊዜ አሰተኞች ይሰበሰቡና ያን እውነተኛውን ያስወግዱታል። ነብዩ ኤርሚያስ ያሳዝነኛል። ባስቆል የሚባል ሰው ነበር። ስለ እግዚአብሔር እውነት በውስጥ እውነትን አስቀመጥ ዝም እንዳልን በውስጥ ይበላኛል። እውነትን የያዘ ሰው ዝም ባይል በነገራችሁ ዛሬ ስለ እምነታችሁ ግዴለሽ ከሆነ ከሆናችሁ? በውስጣችሁ እምነት የለም ማለት ክርስቶስ የለም፣ የቤተክርስቲያን ፍቅር የለም ማለት። በውስጣችሁ አንድ ነገር ሲኖር አምሯችሁ አያርፍም። መቼ ነው ሰለችው አላችሁ? ጎበዞች ልጆቻችን ከደከማችሁ፣ በቀንሳችሁ እየታገላችሁ ከእናንተ ጋር የነበሩ በሌላ ሌላ ቦታ ሲሄዱ እናንተ ግን እግዚአብሔር ቤት ነው ያላችሁት። የእግዚአብሔርን ቤት በማስራት በማሳደግ እራሳችሁን የራሳችን መጠበቂያ መጠበቂያችን እና እውነተኛው ሲናገር ምናለ ንጉሱ፣ አንተ ሁል ጊዜ እየቆምክ የምትናገረው ስለኛ ተቃሪ አንድ ቀን ስለኛ ጥሩ ነገር ከአንተ አይወጣም እና ሙሰሩትና ጣሉት ብሎ አዘዘ። ነቢዩ ኤርምያስ ተጥሎ ነበረ ጉድጓድ ውስጥ። በዛን ጊዜ እሱ ጉድጓድ ውስጥ ሳለ ብዙ አይነት ነገር ነው ያለው። መቼስ የአረማውያን መጥቅሻቸው አይለኛል እርሃቡ፣ እንቅዝቃዜው የሚጎበኘው ኢትዮጵያዊ ሰው ነበር። ተብራላችሁ ትንቢተ ኤርምያስ ኢትዮጵያዊ ሰው ነበር። ያ ኢትዮጵያዊ ሰው ማን ነው? ማን ነበር ያ ኢትዮጵያዊ ሰው? በጣም ቅዱስ ያነባቸው ገሩ ኤርሚያስን ይረዳ የነበረ ማን ነበር? አድሙ ግድ የላችሁ፣ ወርቃችን እንዳናየው፣ ማንነታችን እንዳናውቀው፣ መጽሐፍ ቅዱስን እንዳናውቀው ብዙ እዚህ ሀገር የምኖርባቸው አንድ የደብሎ ዩኒቨርሲቲ አስተማሪ ከኢትዮጵያ ነው ስላ ኦሪት ዘፍጥረት ላይ ገርድ ገነትን የሚያጠጣውን ወንዝ እሱን ነው የጠቀሰችልኝ። ኢትዮጵያ እኮ ከሌሎች ዓለማት ቀጥሎ የመጀመሪያውን እምነት የተቀበለች የክርስቲያን ሀገር ነች። እንዴት አድርጋ እንደተነተበችው እና መጽሐፍ ቅዱስም ብታነቡ ብናነብ ራሳችን እናድናለን፣ ሰው እናድናለን። አለያ ግን ምንም ታሪክ እንደሌላቸው በጣዖት አምልኮ በጣዖት አምልኮ እንደደነዘዙት እንደነሱ ወድቆ መሞታን የተከበረ የንጉስ ልጅ እንዳ አርባ ሲሞት በጣም ያሳዝናል። እናንት ከበራችሁ አቤሜሌክ ነው ኢትዮጵያዊ፣ ነቢዩን ኤርምያስን የረዳው ኢትዮጵያዊ ኢትዮጵያ ውስጥ ያለ መዓት ነገር ነው። ግን ተሸፍኖን ላይጠና ተደጉ ቁጭ ብሎ ያለ ነገር አለ። እሱን ኢትዮጵያ ልጆቿ እልትገምጡ የዛሬ ዓመት እናንተ እንደዚህ ያርጋችሁ ቃሉ እንድትሰሙት የማትፊዋን የሉቃ ሶዬን ምዕራፍ አስራ ሁለትን ከቁጥር አስራ ስድስት ጀምሮ ያለውን ቃል እንድትሰብኩት። የባለ ጸግነት ህይወት ብቻ ለሰው ልጆች መልስ አይደለም። አረፌ ይህን ያህል ሰርቼ እኛ ይሄ እኛ ምክር ነው። ሰውዬው ብል ነው። አንዳንዱ የእኛ ምክር ነው ያርጌ ያርጌ ያርፋለሁ ብለን እንላል። ግን መጽሐፍ ቅዱስ ምንድን ነው የሚለው? የሚለው ብንኖር ነው የሚለው ብንኖር በህይወት ብንኖር ብንደርስ ነው የሚለው። እንደዚያ ነው ቀጠሮ ራሱ ብንኖር ነገ ይህን እናደርጋለን፣ ብንኖር ከነገ በኋላ ይህን እናደርጋለን ነው የሚባል። ምክንያቱም እኛ ዛሬን ብቻ ነው የምናውቀው፣ አሁንን ብቻ ነው የምናውቀው። ከአሁን ውጭ ያለው ምንም አናገ አሁናችን የባረከልን ባለጸግነት ስሜት ደንዝዞ መሞት በጣም አጢያስ ስለሆነ በድንገት መነጠቅ ስላለ በእንዲህ አይነት ህይወት የደነዘዙ ባለጠጋ ለመሆን ብቻ የሚስገበገቡትን እግዚአብሔር ልቡን አይሰጣቸውም። ምክንያቱም ሞት የሚባል ሲመጣ ሁሉም ይቀራል እና ያ ዘላለም ከዘላለም የሆነ ዘላለማዊ እግዚአብሔር መንግስት እሱ ከታጣ ምኑ ዋጋ ነው? ምን ይረባል ነው የተባለው። እና በእውነት የሚረባውን የሚጠቅመውን የሰጠ እግዚአብሔር ስሙ የተመሰገነ ይሆን። እኛን አፈር አፈር የሆን ነው እኛን ስለማረን የተመሰገነ ይሁን። በዚህ ሰዓት እኛን ለመማር እናታችን ቅድስተ ቅዱሳን ንግር ማርያም ልጇን እዛ በግልጽ በረሃ የተሰቃየችበት ወቅት የታሰበት ነው። የተሰቃየች የተሰደደችበት ነው። ቅድም ለራሱ ኢየሱስ ስሉን ተስፋ ሆለዳ የስደተኛው ኢየሱስ፣ የስደተኞች ተስፋ። ምክንያቱም ሰዎች በሕይወታቸው ስደት ሲነሳባቸው አምላካቸው እንደተሰደደ ሲያስቡ ያን የስደት ዘመን ያልሁታል ይሞቱታል። እሱም ደግሞ ይረዳቸዋል፣ ይረዳናል። በዚህ በስደት ዓለም ውስጥ እንደዚህ አድርጎ ያከበረን ኢየሱስ ክርስቶስ ነው። እስቲ አመስግኑት። በስደት በማንም በምንም ልትስተካከል የማይገባል። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በወጣቶቹ በኩል በደም የሆነ ነገር ያለ ወይ ትሩትን በሩ በዚህ አሁን ቅርብ ጊዜ ወጣቱ ሁሉ ድንግል ማርያምን እየተው ሀያ አራት ሰዓት አርሴማ አርሴማ አርሴማ ሲሉ ነው የሚሆን። እኔ አርሴማ ምቀኛ አይደለሁም፣ ነገር ግን ከፍጡራን ሁሉ በላይ የሆነች ድንግል ማርያም ናት። ድንግል ማርያምን ነው ዝክር መዘከር። እዱ በደፈሰው ሁሉ መንጎድ እኛ ድሮ በቀደም ታሪክ ቅርብ ጊዜ ነው። የአርሴማ ነው ወሎ አካባቢ ስሪንቃ ነበረች። እንዲህ የሆነ ሰው ማስታወቂያውን ዝም ብሎ ለቀቀው እንዳለ በአንድ ጊዜ እንደዚህ ተዳረሰ። ጥሩ ነው መቃወም ያደርገው። ግን ድንግል ማርያምን እየረሳችሁ ነው ወጣቶች፣ ስነ ስርዓት ያዙ። ወደ ራሳቸው ወደ ቀልባቸው ተመለሱ። የቅድስት አርሴማን ቅድስና ድናይ እያደረኩ አይደለም። ከፍጥሯን ሁሉ በላይ መረሳት የሌለባት ሁሌ መታወስ ያለባት ከፈጣሪ በታች ድንግል ማርያም ናት። እሷን በእሷ ስም ለምነ ማህበር የማትጠጡ አሁን ማህበር ቢቆጠር አብዛኛው ዛሬ የሰው ያጓል እንዳትበሉ። እውነት ነው ምናገር የዋሰኩም ትሉ ድበሩ ቅዱሳንን የሚፈልጉት ይህንን ነው። አንዳንዴ እንደ ፋሽን እየተከተለ ስንነጉት

አረ እንደው እመቤታችን እየተነሳች ይሄ ነገር ግን እጥሎ አለ ይባላል። እስካሁን አይምሮ ላይ አለ። ይሄ ንግግር ያ ሰውዬ አይደለም የተናገረው፣ እየተናገረ ያለው የእውነት መንፈስ ነው። ቅድስት ሴማ ትከበራለች። ድንግል ማርያምን ግን መሸፈል የለባት ከድንግል ማርያም በላይ የሆነ ፍጡር በዚህ ምድር የለም። አባታችን ሆይ ሰማያት ነው ሰማይ ቀበስ